የተጨበጨበለት አባት ከዶክተር አለማየሁ ዋሴ። ሁልጊዜ በሀገር ውስጥም ይሁን በውጭ ዓለም የመጓዝ እድል ሳገኝ በተለይ የአውሮፕላን ጉዞ ሲሆን ብዙ አሰልች እንዳይሆን ቀድሜ ይዘጋጃለሁ። እንደሚታወቀው የአውሮፕላን ጉዞ በተለይ ሰዓቱ ረጅም ሲሆን እጅግ አሰልችና አንዳንድ ጊዜ ጤና ላይም ችግር ሊፈጥር ይችላል። ሁልጊዜ የሚጓዙ ሰዎች በተለይ አውሮፕላን አብራሪዎችና አስተናጋጆች ጥንካሬያቸው በጣም ይገርማል። ለማንኛውም እንደ ሁልጊዜው የምሰራውን አዘጋጅቼ በተለይ ለንባብና ጽሁፍ የአውሮፕላን ጉዞ በጣም ጥሩ አጋጣሚ የሚፈጥር በመሆኑ እንደ ተለመደው የማነባውንና የምጽፋውን አዘጋጅቼ ወደ አውሮፕላን ጣቢያው ሄድኩኝ። የዕለቱ ጉዞዬ ከላስ ቬጋስ ወደ ዋሽንግተን ዲሲ አራት ሰዓት ተኩል አካባቢ የሚፈጅ በረራ በዩናይትድ አየር መንገድ ነበር። ሁልጊዜ የማደርገው ቀደም ብዬ ጣቢያው በመድረስ አስፈላጊውን ፎርማሊቲ ይጨርሳለሁ። ተሳፈሩ ሲባል ቀድሜ እሳፈራለሁ። ቦታዬን ይዤ ሻንጣዬን ማስቀምጬ እግር አስቀድሜ ለጉዞ ራሴን አዘጋጃለሁ። እንደ ተለመደው በዚያው ዕለትም በአውሮፕላን ጣቢያው የሚያስፈልገኝን ነገር ጨርሼ ወደ አውሮፕላኑ ተሳፈሩ ሲባል በተሰጠኝ የወንበር ቁጥር መሰረት ወደ ኋላ አካባቢ ሦስት ሰው በሚያስቀምጠው በመስኮት ጥግ በኩል ተቀመጥኩ። የምጽፋቸውንና የማነባቸውን ነገሮች ከፊት ለፊቴ ካለው ጠረጴዛ ላይ አስተካክዬ ሌሎች ተሳፋሪዎች ገብተው አውሮፕላኑ ተነስቶ ጉዞ እስኪጀምር ድረስ ራሴን እያዝናናሁ ቆየሁ። ብዙ አልቆየም። አንድ ጎልማሳ ፈረንጅ በግምት ከሰባት እስከ ዘጠኝ ዓመት የሚሆናት ሴት ልጅ ይዞ እኔ ካለሁበት መቀመጫ ደረሱ። ልጅቷን መሃል ላይ አስቀምጦ እሱ ዳር ላይ ለመቀመጥ ሲሞክር ቁጣዋና ለቅሶዋ ቀጠለ። አይ ዶንት ዋንት ቱ ጎ መሄድ አልፈልግም ትላለች ደጋግማ። የምታደርገውን ነገር አሳጣት። ታለቅሳለች፣ ትጮኻለች፣ ትቧጭረዋለች። ዕቃውን እንደ ምንም ከላይ ካለው ማስቀመጫ አስቀምጦ ሊያረጋጋት ሞከረ። ልጅቱ ግን ከተሳፋሪው ግርግር ጋር ተዳምራ ቁም ስቅሉን ታሳየው ጀመር። የአውሮፕላኑ አስተናጋጆች የተለመደውን ማብራሪያ አልቆ አውሮፕላኑም የበረራ ከፍታውን ከያዘ በኋላ ሁሉም ነገር ተረጋግቶ ወንበሮቻችሁን መዘርጋት ቀበቷችሁንም መፍታት ትችላላችሁ ሲባል ሰላም እናገኛለን ብንልም ምንም የለም። የተዘጋጀውበትን ጽሑፍ ለመጀመር ባስብም የሚሆን አይደለም። የልጅቱ ረብሻና ሁከት አሁንም እንደ ቀጠለ ነው። ሰውየው ደጋግሞ ይቅርታ ከማለት ውጪ ምንም ማድረግ አልቻለም። የሰውየው ትሕትና እንድትበሳጭ ሳይሆን እንድታዝንለት የሚጋብዝ ነበር። በኋላ ትንሽ ቆየና ሀኒ፣ ዳርሊንግ፣ በጣም የሚጣፍት ተረት ልነግርሽ ነው። በጣም ደስ የሚል ነገር ነው የማወራልሽ፣ እሺ? አለና መልሷን ሳይጠብቅ ሎንግ ሎንግ ታይም ኤጎ ኢን ቬሪ ፋር ኪንግዶም። ድምፁ በጣም በጣም ያምራል። ልዩ የትረካ ችሎታ ያለው ልምድ ያለው የተመረጠ ትረካ አዋቂ ሰው ይመስላል። እንዲያውም ድምፁን ስሰማ ትዝ ያለኝ ዝነኛው የፊልም ተዋናይና ተራኪ ሞርጋን ፍሪማን ነበር። ቀስ በቀስ ትረካውን ሲቀጥል በሚገርም ተአምር ልጅቱ ስክን ማለት ጀመረች። ስለዚህ ፊቷን ወደ አባቷ አዙራ ትከሻዋን ወደ እኔ እንደማዞር አድርጋ ታሪኩን ማዳመጥ ጀመረች። ሰውየው በሚያምር ቅላጼ፣ እንዳልኳችሁ ትረካውን ቀጠለ። በግርድፉ ስተረጉመው ይህንን ይመስላል። በድሮ ጊዜ በሩቅ አገር በአንድ የንጉሥ ግዛት ውስጥ የሚኖር አንድ ምስኪን ድሃ ሰው ነበር። ይሄ ምስኪን ሰው እጅግ ድሃ ከመሆኑም በላይ ምንም አይነት መሬት ያልነበረው ሰው ነበር። ነገር ግን እጅግ ብልህና አስተዋይ ቆንጆ ሴት ልጅ ነበረችው። ይህች ልጅ የድህነቱን መጠን አስተዋለችና አንድ ቀን፣ አባዬ ለምን ንጉሡን ሄደህ መሬት እንዲሰጡን አትጠይቃቸውም? አንተም የዚህ አገር ዜጋ ነህ፣ እንደ ማንኛውም ሰው ሰርተህ መብላት የምትችል ስለሆነ ሄደ ብትጠይቅ በእርግጠኝነት መሬት ይሰጡሃል። እሱን አርሰህ ሕይወታችንን መለወጥ እንችላለን አለችው። እኔን ንጉሡ ዘንድ ማን አቅርቦኝ ማን ሰው ብሎኝ ነው መሬት የሚሰጡኝ አላት። ግድ የለህም፣ በእኔ ይሁንብህ፣ ሂድና ጠይቅ ብላ ገፋፋችው። ሲፈራ ሲቸር ወደ ቤተ መንግሥት ሄዶ ችግር እንዳለበት ለአስተናባሪዎቹ አስረድቶ፣ ንጉሡ ዙፋን ላይ እንደ ተቀመጡ ወደ ዙፋኑ እንዲቀርብ ተደረገ። ለንጉሡ የድህነቱን መጠን ዘርዝሮ ተናገረ። እናም በንጉሥ አገር ትንሽ መሬት አግኝቶ እያረሰ መኖር እንደሚፈልግ እንዲፈቀድለት ጠየቀ። ንጉሡም የድሃውን ጥያቄ ከተቀበለ በኋላ ከከተማው ብዙ ያራቀ ስፍራ ላይ የሚያርሰው መሬት እንዲሰጠው ወሰነ። ይሄ ገበሬ ደስ እያለው ወደ ቤቱ ተመልሶ ለልጁ ደስታውን አበሰራት። ብዙ ጊዜ አላጠፋም ከልጁ ጋር ይህንን ማሳ ለማልማት ወደ መስኬደው ማረስና መቆፈር ጀመሩ። በመጀመሪያው ቀን ቆፈሩ፣ በሁለተኛውም ቀን ቆፈሩ። ሀሳባቸው በአንድ በኩል በቆሎ ለመዝራት፣ በሌላ በኩል ደግሞ አትክልት ለመትከልና ራሳቸውን ለመቻል ነበር። በሦስተኛው ቀን ሲቆፍሩ ድንገት የሆነ ቦታ ሲደርሱ ሙቀጫ ያገኛሉ። ሙሉ በሙሉ ቆፍረው ካወጡት በኋላ ሲያዩት ሙቀጫው ከንጹህ ወርቅ የተሰራ ነበር። መስኪኑ ሰው ሙቀጫው ከወርቅ የተሰራ መሆኑን ሲያውቅ ለልጁ ይህንን የወርቅ ሙቀጫ መሬቱን ለሰጠን ለንጉሳችን ገጸ በረከት አድርጌ ወስጄ ይሰጣለሁ፣ ንጉሱም በዚህ ደስ ይለዋል አለ። ልጁ ግን አባዬ ይሄንን በፍጹም እንዳታደርግ አለች ፈርጠም ብላ። እኮ ለምን? አለ ገራገሩ አባት። ምክንያቱም ይህንን ሙቀጫ ለንጉሱ ወስደህ ብትሰጠው የሙቀጫው ግልገል ወይም መውቀጫውን የት አለ ይልሃል፣ አለችው። የሙቀጫውን ግልገል አላገኘንም ያገኘነው ሙቀጫውን ብቻ መሆኑን እናገራለሁ አለ። ንጉሱ አያምንህም። ስለዚህ የሙቀጫ ግልገሉን እስካላገኘን ድረስ ለንጉሱ እንዲች ብለህ መውሰድ አትችልም ትለዋለች። ይሄ ምስኪን ሰው ግን የለም መሬቱን የሰጡኝ በእርሻ እንድተዳደርበት እንጂ ወርቅ እንዳወጣበት ስላልሆነ የወርቅ ሙቀጫ ሳገኝ እንዴት ለራሴ ያደርጋለሁ? ይልና የልጅቱን ቃል ሳይሰማ ለንጉሱ ለማስረከብ የወርቅ ሙቀጫውን ተሸክሞ ይሄዳል። ንጉሱ ዙፋን ላይ ሆኖ የመጣውን ገጸ በረከት ከተመለከተ በኋላ ማለፊያ ነው ወዳጄ፣ ለመሆኑ የሙቀጫው ግልገሌታል? አለ ንጉሱ በሚያስገመግም ድምፅ። ንጉሥ ሆይ ያገኘሁት ይሄንን ብቻ ነው የሙቀጫውን ግልገል አላገኘሁትም አለ እንዴት እንዴት ሙቀጫ ያለ ሙቀጫ ግልገል ይሰራል የሙቀጫ ግልገሉን ለራሱ አስቀርተ ነው እንጂ አለ ንጉሱ ዙሪያውን የተቀመጡትን ባለሟሎቹን በአይኑ እየቃኘ ሁሉም ባለሟሎች ንጉሱ የተናገረው እውነት እንደሆነ ራሳቸውን እያወዛወዙ ገለጹ እረ ንጉሶይ አላገኘሁም የለም አብሮ አልነበረም፣ አለ በመርበትበት። ይሄ ማጭበርበሩን ተወና አሁን ታመጣለህ አታመጣም? አለ ንጉሱ፣ ቁጣው በፊቱ እየታየ። ምስኪኑ ሰው የሚለው ጠፍቶት ዝም ብሎ ቀረ። በቃ ውሰዱና ሰሩት፣ አለ ንጉሱ በቁጣ። ምስኪኑና ታማኙ ሰው እስር ቤት ተወስዶ ታሰረ። እስር ቤት ከገባበት ቅጽበት ጀምሮ ግን ምነው ልጄን ሰምቻት ቢሆን ኖሮ ይላል እየደጋገመ። ዘበኞቹ ምግብ ሊሰጡት በገቡ በወጡ ቁጥር ከአፉ ሌላ ቃል አይወጣም፣ ምን ነው ልጄን ሰምቻት በነበረ ይላል። በዚህ ተደጋጋሚ ቃል የተደነቁት ዘበኞች ጉዳዩን ወስደው ለንጉሡ ይናገራሉ። ንጉሡ ለምን ይሆን አለና በነገሩ ተደንቆ አስጠራውና ለምንድነው ደጋግመህ ምን ነው ልጄን ሰምቻት ቢሆን ኖሮ የምትለው አለው። ጌታዬ፣ ሴት ልጅ አለችኝ እኔ አልሰማትም እንጂ እጅግ ብልህ ናት ይህንን ሙቀጫ ያገኘነው ነው ከእሷ ጋር ነበር እንዳገኘነው ነው ለንጉሥ ወስጄ እሰጣለሁ ስላት የሙቀጫውን ግልገል እስካላገኘን ድረስ ወስደህ አትስጥ ምክንያቱም የሙቀጫ ግልገሉን ይጠይቁሃል ኋላ ችግር ውስጥ ትገባለህ ብላኝ ነበር ሰመቻት ቢሆን ኖሮ እርስዎም ጋር አልመጣም አልታሰርም ነበር አለ በምሬት ንጉሡም በልጅቱ አዋቂነትና ብልህነት በጣም ተደነቀና አሁን የት ነው ያለችው? አለ። ንጉሥ ሆይ ከሰጡኝ የእርሻ መሬት ላይ እያረሰች ነው አለ። ንጉሡ ሰውየውን ፈቶ የልጅቷን ሁኔታ እንዲመረምሩ ታማኝ አሽከሮቹን ጨምሮ ወደ እርሻው ላከ። የንጉሡ አሽከሮችም ተመልሰው የምስኪኑን ሰው ልጅ ብልህ ብቻ ሳትሆን እጅግ ውብና ታታሪ እንደሆነች፣ የእርሻ መሬቱን በአግባቡ እያለማች እንደሆነ ተናገሩ። ንጉሱ ብልህነትን ቁንጅናንና ታታሪነትን ያጣመረች ሴት መሆኗን ሲሰማ ጉጉቱ ናረ። እናም ታማኝ አሽከሮቹን መልሶ መልእክት አስይዞ ላካቸው። መልእክቱም አንቺ ብልህና ጠንካራ ጉብል ሆይ ለአባትሽ የመከርሽውን ምክር ሰምቻለሁ፣ በእውቀትሽ ተደንቅያለሁ። እኔ የምልክልሽን እንቆቅልሽ የፈታሽ እንደሆነ የክብር ሚስቴ አድርጌ አገባሻለሁ በመንግስቱም ንግስት ሆነሽ ትኖርያለሽ የሚል ነበር። ቆንጆና ብልህ ጉብል በልበ ሙሉነት ንጉሥ ሆይ፣ ሺህ ዓመት ንገስ፣ እንቆቅልሹን ለመፍታት ዝግጁ ነኝ ብላ መልሳ ላከች። ንጉሡም አዎንታዊ መልሷን ሲሰማ ታማኝ አሽከሮቹን የራሱን ሰረገላ አስይዞ እንቆቅልሹን እንዲነግሩ ድጋሚ ላከ። እንደ ደረሱ የእንቆቅልሹን ጥያቄ ነገሯት። እሷም እንቆቅልሹን በጥንቃቄ ካዳመጠች በኋላ በደንብ ስታስብ ቆይታ መልእክተኞቹን የንጉሡ እንቆቅልሽ ይፈታ ዘንድ እናንተ ከእኔ ጋር ቆዩ፣ ተገቢው ሰዓት ሲደርስ አሳውቃችኋለሁ አለቻቸው። እነሱም ይህንን ተቀብለው ከእሷ ጋር ከእርሻው ቦታ ሆነው መጠባበቅ ያዙ። በሚገርም ሁኔታ መረበሿን ትታ በጸጥታ ታደምጥ የነበረችው ልጅ በእርጋታ የእንቆቅልሹ ጥያቄ ምን ነበር? የእንቆቅልሹ ጥያቄ ምን ነበር? አለች። አባትየው እየተሳካለት እንደሆነ ገብቶታል። ጥሩ ጥያቄ ነው ጎበዝ አለና ከጥያቄዋ መልስ ጀምሮ ትረካውን ቀጠለ። የእንቆቅልሹ ጥያቄ ወዳጄ ሆይ፣ በፍጥነት ወደ እኔ እንድትመጪ ይፈልጋለሁ። ልብ በይ ወደ እኔ ስትመጪ ልብስ እንዳትለብሺ እርቃንሽንም እንዳትሆኚ የሚል ነበር። ብልህ ጉብል ደጋግማ አሰበችው። ሰው ልብስ ካልለበሰ እርቃኑ ሆነ ማለት ነው። እርቃኑን ካልሆነ ደግሞ ልብስ ለብሷል ማለት ነው። እርቃኑን ከሆነ ልብስ አልለበሰም ማለት ነው። ሰው ልብስ ከለበሰ እርቃኑን አይሆንም ማለት ነው። ስለዚህ አንድ ሰው ልብስ ሳይለብስ እርቃኑንም ሳይሆን እንዴት መሄድ ይችላል የሚለው የእንቆቅልሹ መልስ ብልኋ ጉብል አውጥታ አውርዳ መልሷን አዘጋጅታ በአጭር ጊዜ ውስጥ ወደ ንጉሱ ለመሄድ ተዘጋጀች። ከደጅ የሚጠብቋት የንጉስ አሽከሮች ቀደም ብላ በተናገረች መሰረት መሄድ በምትፈልግበት ሰዓት ወደ ንጉሱ እንዲወስዷት ጠየቀች። ጊዜው በእኩለ ሌሊት በሰማይ ከዋክብትና ጨረቃ በሌሉበት ምንም አይነት ብርሃን በማይታይበት ድቅድቅ ጨለማ ሲሆን በተላከላት ሰረገላ ተጭና ወደ ንጉሱ ቤተ መንግስት ደረሰች። የንጉሱ ሰረገላ መሆኑ ሲታወቅ ማንም ያቆመው ሳይኖር በሩ ተከፈተ። በታማኞቹ አሽከሮች ታጅባ በድቅድቅ ጨለማ ወደ ንጉሱ መኝታ ክፍል አመራች። ንጉሱ ባልጠበቀው ሰዓት በሌሊት ወደ መኝታ ቤቱ እንግዳ መምጣቱን ሲሰማ ከመኝታው ተነስቶ ማን ነው አለ። ንጉሶ ሆይ ሺህ ዓመት ንገስ እኔ እንቆቅልሽ የላክብኝ አገልጋይህ ጉብል ነኝ እንቆቅልሹን ፈትቼ መጥቻለሁ አለች ንጉሡ ከአልጋው ላይ እንደ ተቀመጠ ታዲያ ስትመጪ ልብስ እንዳትለብሽ ያላልኩሽም አላት ንጉሶ ሆይ ልብስ መልበሴን እንዴት አወቅ አለችው አሀ እርቃን እሽነሽ ማለት ነው አለ ንጉሶ ሆይ እርቃን መሆኔንስ እንዴት አወቅ አለችው ንጉሱ ለጥያቄዋ መልስ አልነበረውም ምክንያቱም ልብስ መልበሷንም እርቃኗን መሆኗንም ከድቅድቁ ጨለማ የተነሳ ማየት አልቻለምና። ቀጠለች ንጉሥ ወይ እንደ ፈቃድህ ልብስ ሳልለብስ እርቃኔንም ሳልሆን መጥቻለሁ። የእንቆቅልሽህ ፍቺ በጨለማ ነይ ማለት ነው አለችው። በድቅድቁ ጨለማ እርቃኗን ትሁን ልብስ ትልበስ ማወቅ አልቻለምና ንጉሡ በእንቆቅልሹ እንደ ተረታ ገባውና በታላቅ አድናቆት ተቀበላት። እናም ቃል እንደ ገባው ሚስቱ አድርጎ ወሰዳት። የሀገረ መንግስቱም ንግስት ሆነች ሲል፣ ዋው ደስ ይላል አለች ልጅቱ። አባትየው በትኩረት እየሰማችው መሆኑን ሲያውቅ ትረካውን ቀጠለ። በዚህ ሁኔታ ለረጅም ዘመን በፍቅርና በክብር ሲኖሩ ቆይተው ከዕለታት አንድ ቀን ንጉሡ ወደ አደባባይ በወጣበት ሰዓት ሁለት የገጠር ሰዎች ተጣልተው ለክርክር ወደ እሱ ቀረቡ። ክርክሩ እንዲህ ነው። ሁለቱ ጎረቤታሞች ሲሆኑ አንደኛው በሬ አለው፣ ሁለተኛው ደግሞ ሴት ፈረስ አለችው። አንድ ቀን ባለበሬው በጠዋት ሲነሳ ከበሬው ስር ትንሽዬ የፈረስ ግልገል ያገኛል። እንዴ በሬ ፈረስ ወለደ ብሎ ደስ ሲለው ጎረቤቱ የሆነው ባለፈረስ ደግሞ አይ ፈረሱ የኔ ሴት ፈረስ ልጅ ነው፣ በአጋጣሚ ወደ አንተ መጥቶ ስለሚሆን ልትሰጠኝ ይገባል አለው የለም እኔ ያገኘሁት ከራሴ ጋጣ ከበሬ ጉያ ስር ስለሆነ ለእኔ ይገባል፣ ይላል ባለበሬው። ከመቼ ወዲህ በሬ ፈረስ ይወልዳልና ነው የእኔ በሬ ልጅ ነው የምትል በሚል ክርክር ነበር ወደ ንጉሡ የቀረቡት። ንጉሡ ክርክሩን ካዳመጠ በኋላ ለመሆኑ የፈረሱ ግልገል የተገኘው የት ነው? አለ ጌታዬ፣ ከእኔ በሬ ጉያ ስር ነው አለ ባለበሬው። እንዴ ታዲያ ግልገሉ ከበሬው ጉያ ከተገኘ የሚገባው ለበሬው ባለቤት ነዋ፣ አለ ንጉሡ። ንጉሶ ሆይ ከበሬ ጉያ ስር ቢገኝ በሬ ወለደ ይባላል? አለ ባለፈረሱ። የለም የለም፣ ከበሬው ጉያ ስር ከተገኘ ባለቤቱ እሱ ነው በቃ ብሎ ፍርደገምድል የሆነ ውሳኔ ሰጠ። ባለፈረሱ በዚህ ውሳኔ በእጅጉ ተበሳጭቶ ሰዎችን ሲያማክር የንጉሱ ሚስት እጅግ ብልህና ፍርድ አዋቂ በመሆኗ ተስፋ ቆርጦ ከመሄዱ በፊት እንደ ምንም ብሎ እሷን አግኝቶ ሊያማክር እንደሚገባው ተነገረው። ከብዙ ጥረት በኋላ ከቤተ መንግስቱ ጀርባ በአትክልቱ ስፍራ ሄዶ ንግስቲቱን አግኝቶ ታሪኩን ነገራት። ንግስቲቱም በጥሞና ካዳመጠች በኋላ የባሏን የተሳሳተ ፍርድ ስለተረዳች ለሰውየው እንዲህ አለችው፣ የምልህን አድርግ። ንጉሡ በነገው ዕለት ለሽርሽር ስለሚወጣ የአሳ ማጥመጃ መረብ ይዘህ ሂድና ሽርሽር በሚወጣበት ከዋናው ጎዳና ዳር ካለው አሸዋ ላይ ቆመህ አሳ እንደሚያጠምድ ሰው መረብህን ዘርጋ። ምንም አትናገር፣ ብቻ መረብህን ዘርጋ። ትንሽ ቆይተህ ልክ መረቡ አሳ እንደገባለት ሰው መረቡን ሰብስበህ አሳ እንደሚያወጣ ሰው እያስመሰልክ ታየው፣ አለችው። ቀጠለችና፣ በእርግጠኛነት ንጉሡ ሁኔታህ ገርሞት ይጠይቀሃል ያን ጊዜ የምትሰጠው መልስ ይህንን ነው፣ ብላ መልሱን ነገረችው። ነገር ግን ልብ በል ይህንን ነገር እኔ እንደ ነገርኩህ እንዳትናገር፣ ብላ አስጠንቅቃ አሰናበተችው። ባለፈረሱ አርሶ አደር እንደ ተባለው በበነጋው ንጉሡ ለሽርሽር በሚወጣበት ሰዓት ጠብቆ ከመንገዱ ዳር ባለ አሸዋ መረቡን ዘርግቶ አሳ እንደሚያጠምድ ሰው ትርኢት ያሳይ ጀመር። የንጉሡ አጃቢዎች በአድናቆት ግማሹ በፌዝ እያዩት ሳለ በመጨረሻ በንጉሱ እይታ ውስጥ ገባ። ንጉሱም በግርምት ሂዱና እስኪ ያ ባል አገር ምን እያደረገ እንደሆነ ጠይቁት አለ ለመልእክተኞቹም። ያ ባል አገር አሳ እያጠመድኩ ነው አለ። አሽከሮቹም ተመልሰው ንጉሶ ሆይ አሳ እያጠመድኩ ነው ብሏል አሉት። ከደረቅ መሬት ከአሸዋ ላይ አሳ እንዴት ይጠመዳል? እስኪ ጥሩት አለ ንጉሱ። ሰውየው ተጠርቶ ሲመጣ ንጉሱ በድጋሚ ምን እያደረገ እንደሆነ ጠየቀው። ሰውየው መልሶ አሳ እያጠመደ መሆኑን በድጋሚ ተናገረ። ንጉሱ በፌዝ አንተ ነፈዝ፣ ከመቼ ወዲህ ነው በደረቅ መሬት አሸዋ ላይ አሳ የሚጠመድ? አለው። ንጉሶ ሆይ በሬ ፈረስ ከወለደ ደረቅ መሬት ላይ አሳ ቢጠመድ ምን ችግር አለው? የሚል መልስ ይሰጣል። ንጉሱ ይህንን መልስ ሲሰማ የፈረደው ፍርድ እጅግ የተሳሳተ መሆኑንና በዚህ አርሶ አደር እንደተበለጠ ገባውና በጣሙን ይናደዳል። ሽር ሽሩን አቋርጦ ያንን ምስኪን ሰው አስይዞ ወደ ቤተ መንግስት ተመለሰና ይሄንን ስልትና አነጋገር ያስጠናህ ማን ነው ይለዋል። ንጉስ ሆይ የራሴ ሐሳብ ነው አለ ድርቅ ብሎ። ንጉሱም አንተ እንዳልሆን ከርግጠኛ ነኝ ብሎ ቢያባብለው ቢጠይቀው ሊነግረው አልፈለገም። በመጨረሻ አስሮ ያስገርፈው ጀመር። ምስኪኑ ባለፈረስ ግርፋቱ ሲበዛበት ምክሩን የነገረችው ንግሥቲቱ እንደሆነች ይናገራል። ንጉሱ በዚህ ሁኔታ ከፍተኛ የውርደትና የንቀት ስሜት ተሰማው። እናም ንግስቲቱን አስጠርቶ እስከ ዛሬ አክብሬሽ በፍቅር ኖረናል፤ ዛሬ ግን በግዛቴ፣ በመንግስቴ፣ በህዝቤ ፊት አዋርደሽኛል። ከዚህ በኋላ ሚስቴ ንግስቴ ሆነሽ ልትቀጥ አትችም። እናም ተመልሰሽ ሄደሽ ድሮ በነበርሽበት የእርሻ መሬት የገጠር ኑሮሽን ከአባትሽ ጋር ትኖሪያለሽ አላት በታላቅ ቁጣ። ንግስቲቱ በተነገራት ነገር በእጅጉ ልቧ ሐዘን ቢሰማውም የብስጭትና የጥላቻ ስሜት ሳታሳይ ከፊቱ በአክብሮት ቆማ እጅ ነሳች። ንጉሱ ሁኔታዋን ሲያይ፣ ነገር ግን አብረን ላሳለፍነው መልካም ጊዜ ሲባል እዚህ ቤተ መንግስት ውስጥ ካለ ነገር ሁሉ ከአንቺ እንዲለይ የማትፈልጊው ወይም በጣም የምትወጂውን አንድ ነገር ብቻ ይዘሽ መሄድ ትችያለሽ። ከዛ ውጪ ምንም ነገር አልፈቅድልሽም አላት በሚያስፈራ ግርማ ንግስቲቱ ከመረጠችው አንድ ነገር በስተቀር ሌላ ሀብትም ጌጥም ንብረትም እንዳትወስድ መደረጓ በእጅጉ የሚያስከፋ ቢሆንም እንዲያውም በፈገግታ ድጋሚ ንጉሱን እጅ ነሳችና ንጉስ ሆይ ሺህ ዓመት ንገስ ስለ ቸርነትህ አመሰግናለሁ ነገር ግን አንድ የመጨረሻ ውለታ ዋልልኝ አለች ምንድነው የምትሺው አላቱ ቁጣው ሳይበርድ ለመጨረሻ ጊዜ እራት አብሬህ እንድበላ ፍቀድ፣ አለችው። ይሁን ብቻ ነገ በጠዋት ተነስተሽ ከዚህ ግቢ ትወጫለሽ፣ አላት በቁርጥ ቃል። ማታ ላይ እንደተለመደው የንጉሠ ነገሥት እራት ተዘጋጅቶ ቀረበ። ቀደም ሲል የምታምናቸው አሽከሮች ጠርታ ከመጠጡ ላይ በእሱ ዘንድ ከፍተኛ እንቅልፍ የሚጥል ቅመም እንዲጨምሩበት አዘዘቻቸው። ንጉሡም በቁጣ ስሜት ውስጥ ቢሆንም ቃል ስለገባ እራቱን ብዙም ደስታ በሌለው ስሜት ሲጋበዝ አምሽቶ ወደ መኝታው ሄደ። ወዲያው ከሞት ያልተናነሰ እንቅልፍ ወደቀበት። ብልህዋ ንግሥት ከባድ እንቅልፍ ውስጥ እንዳለ ስታውቅ ንጹሕ የሐር ሻሻ አምጥታ ጠቀለለችው። ከዛ በኋላ የሚሸኟትን ሰዎች ሰረገላ እንዲያመጡላት አድርጋ አሸክማ ከጫነች በኋላ ቤተ መንግሥቱን በሌሊት ለቃ ወደ ድሮው የገጠር መኖሪያዋ መራች። እንደደረሰች አሁንም በከባድ እንቅልፍ ውስጥ ያለው ንጉስ ያሰረችበትን የሐርሻሽ ፈታ ከገጠር አልጋዋ ላይ አስተኛችው። ንጉሱ ቀሪውን ሌሊት በእንቅልፍ አደረ፣ ቀኑንም ዋለ። ወደ ማታ አካባቢ ከእንቅልፉ ነቃ። ነቅቶ ሲያይ ድስስ ያለ ጎጆ ውስጥ መናኛ አልጋ ላይ እንደተኛ አወቀ። በዙሪያው ማንም አልነበረም። ሙሉ በሙሉ ሲነቃ የት ነው ያለሁት? ማን ነው ያመጣኝ እያለ ጮክ ብሎ በጭንቀት ብልህዋ ንግሥት ከውጭ እርሻው ላይ ስለነበረች ድምፁን ስትሰማው በፍጥነት ወደ ጎጆው ገብታ ንጉሥ ሆይ ሰላም ላንተ ይሁን እንኳንም ነቃህ አለችው ንጉሱም ድንጋጤ ባልተለየው ስሜት የት ነው ያለሁት አለ ንጉሥ ሆይ ያለኸው ገጠር ከእኔ አዲሱ መኖሪያ ቤት ውስጥ ነው አለችው በፈገግታ እንዴት እዚህ መጣሁ ማን ያመጣኝ አሽከሮችስ የታሉ አለ ንጉሱ። ፍርሃትና ጭንቀት ግራ ያጋቡት ንጉሶይ ተረጋጋ፣ እዚህ ማንም የለም፣ ያመጣሁህ እኔ ነኝ አለች፣ አሁንም በፈገግታ የራስ ጸጉሩን እያሻሸች። በራስ መተማመኗን ፈገግታዋን ሲያይ ንጉሱ ቀዝቀዝ ብሎ ለምን መጣሁ ማለቴ ለምን አመጣሽኝ አላት። በዝምታ ውስጥ ሆና በፈገግታ ስታየው ቆይታ ንጉሥ ሆይ፣ ከቤተ መንግስት እንደወጣና ወደዚህ መጥቼ በግዞት እንድኖር ስትወስን አብረህ ቃል የገባልህኝን አስታውሰው አለች። ንጉሱ ለማስታወስ ቢሞክር የተለየ ነገር አልመጣለህ አለውና ምን ቃል ገብቻለሁ አላት። እጁን ከግንባሩ ላይ አድርጎ ለማስታወስ እየሞከረ ወድህ የንግሥቲቷ ብልህነት ስለሚታወቅ ምን ይመጣ ይሆን ብሎ አእምሮው እየተተራማምሰ ግድ የለም እኔ ነግራለሁ፣ አለችና በእርጋታ ቤተ መንግስት ውስጥ ካለ ማንኛውም ነገር ውስጥ ከአንቺ ሊለይ የማትፈልጊውን ወይም በጣም የምትወጁውን አንድ ነገር ብቻ ውሰጅ አላልከኝም? አለችው። ንጉሱ ቃል መግባቱን አስታወሰ። ይሁን እንጂ ከእርሱ እዚህ መገኘት ጋር ያለው ግንኙነት እንቆቅልሹ አልገባ ስላለው፣ አዎን አስታወስኩ፣ ግን ታዲያ እኔ እዚህ ለምን መጣሁ? አለ። ንግሥቲቱም በተለመደው እርጋቷ ንጉሶ ሆይ በቤተ መንግስት ውስጥ ከነበረኝ አልማዝ እንቁ ወርቅ ብር ወይም ከሀር ከተሰሩ የክብር ልብሶቼ አንዱንም አላመጣሁም ከጎንህ የምቀመጥበትን ዙፋን ወይም ከአሽከሮቼ አንዱንም አላመጣሁም አለችው እኔ እኮ ፈቅጄልሽ አለሁ ማን ነው የከለከለሽ አላት ማንም አለች ፈገግ ብላ አሁንም ቢሆን መውሰድ ትችያለሽ አላት በሚያባብል ቃና ንጉሶይ ስላልተቀየረው ቸርነትህ አመሰግናለሁ አለችና፣ እኔ ግን የመረጥኩትን አምጥቻለሁ አለችው። አልገባኝም አለ ንጉሡ እውነትም ግራ ግብት ብሎት። አየህ ንጉሥ ሆይ እዛ ቤተ መንግስቱ ውስጥ ካለው ነገር ሁሉ በጣም የምወደውና ልለየው የማልፈልገው ቢኖር ውዱ ባለቤቴን ነው፣ አንተን ነው። ስለዚህ በገባህልኝ ቃል መሰረት አንተን ይዤ መጥቻለሁ፣ ሌላ አልፈልግም አለችው። ንጉሱ በዚህ ንግግሯ፣ ፍቅሯ ልቡ በእጅጉ ተነካ። ሲጀመር ቅንና እውነት ፍርድን አሳየች እንጂ በደል አልነበረባትምና የጸጸት ፍላጻ ህሊናውን ወጋው። ስለዚህ ተነስቶ በፍቅርና በስስት አቀፋት። ይቅርበኝ ፍቅሬ፣ ከዚህ በኋላ እኔና አንቺን የሚለየን ሞት ብቻ ይሆናል ምንም ይፈጠር ምን እስከ መጨረሻው አንቺ እንደወደድሽ እኔም ወድሻለሁ አላት። ወደ ቤተ መንግስቱም በታላቅ አጀብ ይዟት ተመለሰ ይባላል አለ የተረቱ አባት። ልጅቱ መጀመሪያ አካባቢ እንደነበረው መረበሽ የሚባል ነገር ጨርሶ ሳይኖር ስሜቷ ሰክኖ በጥሞና ስታደምጠው ነበር። ተረቱን ሲጨርስ ፊቷ ፍክት ብሎ ነበር እና ተነስታ እቅፍ አደረገችውና በጣም ደስ ይላል ዳድ አለችው። ሰውየው የው የዋዛ አይደለምና፣ ቀጥሎ እንዲህ አላት። ዳርሊንግ እኔም በዓለም ላይ ካሉ ነገሮች ሁሉ አንቺ ከእኔ እንድትለይ አልፈልግም። እንዲኖረኝ የምፈልገውና በዚህ ምድር አብራኝ እንድትሆን የምፈልገው አንቺ ነሽ። ለዚህ ነው ከእኔ ጋር እንድትሆኝ ያመጣውሽ ሲላት እንደገና ተነስታ አላቭ ዩ ዳድ ብላ ሳመችው። የሚደንቀው እኔን ጨምሮ ከፊትም ከኋላም ከጎንም አዳሜ ጆሮውን አቁሞ ይሰማ ኖሯል። እንደ ተማከረው ሁሉ ሰፈሩ በጭብጨባ ተናጋ። ጭብጨባውን የሰሙትና ነገሩን ይከታተሉ የነበሩት አስተናጋጆች የደስታ ማጀቢያ ኬክ ይዘው መጡ። የኋለኛው የአውሮፕላኑ ክፍል ላይ ያለው የእኛ ሰፈር ደስታና የኬክ ግብዣ ተንበሸበሸበት። በኋላ ላይ እንደ ነገረን ከልጅቷ እናት ጋር በጋብቻ የተወሰነ ጊዜ ቢቆዩም ተለያይተዋል። በተለይ የልጅቱ እናት ከአጉል ሱስ ጋር በተያያዘ ከፍተኛ ቀውስ ውስጥ ስለገባችና ራሷንም ልጅቷንም ማገዝ ስላልቻለች በፍርድ ቤት እሱ እንዲያሳድግ ተወሰነለት። ወደ ዋሽንግተን ቨርጂኒያ ይዟት እየመጣ ነበር። ልጅቱ ግን ከወደደችው አካባቢ መለየት ስላልፈለገች ከትምህርት ቤቷ፣ ከጓደኞቿ፣ እሱም ብዙ ጊዜ አብሯት ስላልኖረ፣ በዛ ምክንያት ነበር ትረብሸው የነበረው። በኋላ ላይ ግን በዚህ የሚያማልል ታሪክ ልቧን ማሸነፍ ቻለ። በጎ ታሪክ በጎ ትርክት የሰውን ልብ ይገዛል፣ ትውልድም በፍቅር ይቀርጻል። በጎ ታሪክ አገር ይገነባል። ከታሪክ ውስጥ በጎ ነገር ማመንጨት ካለፈ ነገራችን ሁሉ በጎ ነገር ፈልቅቆ ማውጣት መቻል የዛሬውንና የወደፊቱን ያሳምራል። በቀረው የበረራ ጊዜ አባትና ልጅ አዲሱን ፍቅራቸውን ሲኮመኩሙ እኔ ደግሞ ዝንጉ አእምሮዬ ሳይረሳው ይህንን ጣፋጭ ተረትና ገጠመኝ በማስታወሻዬ መክተብ ግዴታዬ ሆነ። ደራሲ አለማየሁ ዋሴ በቅርቡ ለንባብ ካበቃው ችቦ ከሚለው መጽሐፍ ውስጥ የተጨበጨበለት አባት ሲል ካሰፈረው ምዕራፍ የወሰድነው ነው። ደራሲውንም እናንተ ተከታታዮቻችንንም እናመሰግናለን። ሼልፍ ትዩብ ነን። መርጠን አናመሰግንም። ለይተንም አንተችም አበቃን። ሰላም።